ህወሃት በአፋር ክልል አዲስ ጥቃት ፈጸመ። ኢትዮጵያ የጀመረችውን የኒውክለር ኃይል ልማት እውን ለማድረግ እንደምትሰራ ሩሲያ አስታወቀች። ለኦሮሚያ ክልል ዘላቂ ሰላም ከክልሉ መንግሥት ጋር እየሰሩ መሆናቸውን የክልሉ የፖለቲካ ፓርቲዎች የጋራ ምክር ቤት አስታወቀ። በአማራ ክልል ባለፉት ወራት ከ21.7 ቢሊዮን ብር በላይ ገቢ መሰብሰቡን የክልሉ ገቢዎች ቢሮ አስታወቀ። ከውጭ ቭላድሚር ፑቲን የኒውክለር ሙከራ እንዲደረግ የሚያስችል ሐሳብ እንዲቀርብ ትዕዛዝ አስተላለፉ። ሰላም ጤና ስትልን ውድ የሐሳብ ወዳጆች እንደምንውላችኋል። ከአገር ውስጥና ከውጭ የመረጥናቸውን ዜናዎቻችንን እናስደምጣችኋለን። ከዚህ እንጀምራለን። ህወሓት በአፋር ክልል አዲስ ጥቃት ፈጸመ። የአፋር ክልላዊ መንግስት ዛሬ ሌሊት ይፋ ባደረገው መግለጫ ከጥፋቱ የማይማረው ጉጅሌ የህወሃት ቡድን በአፋር ክልል ወሰን ውስጥ በመግባት ስድስት መንደሮችን በጉልበት በመቆጣጠር ንጹሐንን በሞርታርና በዙ 23 በመደብደብ የተለመደውን የሽብር ተግባሩን በግልጽ ጀምሯል በማለት አስታውቋል። በቀን 26022018 የህወሃት ጉጅሌ በአፋር ክልል ዞን ሁለት በመጋሌ ወረዳ ቶንሳ ቀበሌ ዋርአና ሚልኪ በሚባሉ ልዩ አካባቢዎች ወሰን ተሻግሮ በ መግባት ከምሽቱ አንድ ሰዓት አካባቢ በንጹሐን የአፋር አርብቶ አደሮች ላይ የከባድ መሳሪያ ተኩስ በመክፈት የፕሪቶሪያውን ስምምነት በግጭት አዋጅ በግልጽ ማፍረሱን የክልሉ መንግስት ገልጿል። የክልሉ መንግስት በመግለጫው አክሎም ይህ ጠባጫሪ ቡድን በቶንሳ ቀበሌ ላይ ተኩስ በሚከፍትበት ወቅት ሰላም ወዳዶቹ የአፋር ሽማግሌዎች እንዲመለስ ቢማጸኑትም ጉጅሌው ግን አሻፈረኝ በማለት ግጭቱን ማነሳሳቱን ይፋ አድርጓል ብሏል። ይህ ከትላንት ጥፋቱ የማይማረው ተስፋ ቢሱ የህወሃት ጉጅሌ ቡድን ከድርጊቱ በአስቸኳይ ካልተቆጠበ የአፋር ብሔራዊ ክልላዊ መንግስት የዜጎችን ደህንነትና የወሰኑን ክብር የማስጠበቅ እንዲሁም ራስን ከማንኛውም ውጫዊ ጥቃት የመከላከል ኃላፊነቱን እንደሚወጣ የክልሉ መንግስት ትላንት ሌሊት ባወጣው መግለጫ አስታውቋል። ኢትዮጵያ የጀመረችውን የኒውክሌር ኃይል ልማት እውን ለማድረግ እንደምትሰራ ሩሲያ አስታወቀች። በኢትዮጵያ የሩሲያ አምባሳደር ኢቭጌኒ ተርኪይን ሁለቱን ሀገራት በሚጠቅሙ ጉዳዮች ላይ በመምከር በትብብር እንሰራለን በማለት ተናግረዋል። አሁን ላይ ኢትዮጵያ የጀመረችው የኒውክሌር ኃይል ልማት ፕሮጀክትን ለማሳካት ሩሲያ የተሻለ ልምድና የተማረ የሰው ኃይል ያላት መሆኗን አምባሳደሩ ገልጸው፣ ፕሮጀክቱ እውን እንዲሆን በትብብር እንደሚሰራ አስታውቀዋል። የአፍሪካ ፖለቲካዊ ጉዳዮች ተመራማሪ የሆኑት የሚፍታ መሐመድ በበኩላቸው ያደጉት ሀገራት የሚታወቁት በቴክኖሎጂያቸው እንደሆነ ገልጸው ኢትዮጵያ በኒውክሊር ቴክኖሎጂ ላይ የጀመረችው እንቅስቃሴ ከግብርና ወደ ቴክኖሎጂ መር ኢኮኖሚ ለምታደርገው ሽግግር ወሳኝ ሚና እንዳለው አስረድተዋል። የኒውክሊር ልማት ስራው ካለው የኢነርጂ አቅም ኢንቨስትመንት፣ ኢንዱስትሪና እውቀት ሽግግርን ጨምሮ ዘርፈ ብዙ ጥቅሞችን እንደሚያስገኝና የሀገራትን ተደማጭነት እንደሚጨምር ተመራማሪው ተናግረዋል። ሚፍታ መሐመድ አክሎም ኢትዮጵያ ታላቁ የህዳሴ ግድ ፕሮጀክት ማጠናቀቋ የተጀመሩ ግዙፍ ፕሮጀክቶች የኢትዮጵያን ሰርቶ የማሳየት አቅም ገላጮች መሆናቸውን ገልጸዋል። የኒውክለር ፊዚክስ ባለሙያ ተር ሩቅያ አሊ በበኩላቸው የኒውክለር ኃይል ከሃይድሮኤሌክትሪክ ኃይል ቀጥሎ በዓለም የአየር ንብረት ላይ ዝቅተኛ ተጽዕኖ በማሳደር ንጹህ የኃይል ምንጭ መሆኑን ተናግረዋል። ዶክተር ሩቅያ አሊ አክሎም የኒውክለር ቴክኖሎጂን በሰላማዊ መንገድ መጠቀም ለግብርና፣ ጤና፣ ጥናትና ምርምር እንዲሁም ለተለያዩ አገልግሎቶች ከፍተኛ አስተዋጽኦ እንዳለውም አስረድተዋል። ከወር በፊት ኢትዮጵያ ከሩሲያ አቶሚክ ኢነርጂ ኮርፖሬሽን ወይም ሮሳቶም ጋር ለሰላማዊ ልማት የሚውል የኒውክለር ኃይል ግንባታ ስምምነት ማድረጓ ይታወሳል። የውሃና ኢነርጂ ሚኒስቴር ከአንድ ነጥብ ሁለት ቢሊዮን ብር በላይ በሆነ ወጪ የፕሮጀክት ግንባታ ለማከናወን ስምምነት አደረገ። ሚኒስቴር መስሪያ ቤቱ ከአንድ ነጥብ ሁለት ቢሊዮን ብር በላይ በሆነ ወጪ የድሬዳዋ ከተማ የፍሳሽ ቆሻሻ ማጣሪያና ማስወገጃ ግንባታ ለማከናወን ከዩት ኮንስትራክሽን ኃላፊነቱ የተወሰነ የግል ማህበር ጋር ስምምነት አድርጓል። በስምምነቱ ወቅት ንግግር ያደረጉት የውሃና ኢነርጂ ሚኒስትር ዶክተር ሀብታሙ ኢተፋ የድሬዳዋን ህዝብ በፕሮጀክቱ ተጠቃሚ ለማድረግ ዩት ኮንስትራክሽን በሚፈለገው የጥራት ደረጃና በተቀመጠው የጊዜ ገደብ ስራውን አጠናቆ እንዲያስረክብ አሳስበዋል። ፕሮጀክቱ መንግስት ከተሞችን ንጹህና ለእይታ ማራኪ ለማድረግ ልዩ ትኩረት ሰጥቶ ከሚያከናውናቸው ተግባራት ጋር የተቆራኘ መሆኑን ሚኒስትሩ ገልጸው ፕሮጀክቱ በአካባቢው ለሚገኙ ሴቶችና ወጣቶች ሰፊ የስራ እድል እንደሚፈጥርም ተናግሯል። ከስምምነቱ በኋላ መልእክታቸውን ያስተላለፉት የዩት ኮንስትራክሽን ዋና ስራ አስኪያጅ አቶ ዮሐንስ ሙሉጌታ ፕሮጀክቱ ለሀገር ያለውን ፋይዳ ከግምት በማስገባት በጥራትና በወቅቱ ለማጠናቀቅ ከሚመለከታቸው አካላት ጋር ሆነን እንሰራለን ብለዋል። የውሃና ኢነርጂ ሚኒስቴር የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ ጌትነት ስሜ ግንባታና ጥገናው ከዓለም ባንክ በተገኘ ድጋፍ የሚከናወን እንደሆነና በውሉ መሰረት በአንድ አመት ውስጥ እንደሚጠናቀቅ ተናግረዋል። ለኦሮሚያ ክልል ዘላቂ ሰላም ከክልሉ መንግስት ጋር እየሰሩ መሆናቸውን የክልሉ የፖለቲካ ፓርቲዎች የጋራ ምክር ቤት አስታወቁ። የኦሮሚያ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት አመራሮች በክልሉ ሁሉንም ተጠቃሚ የሚያደርግ የሰላም ድባብና ልማት እንዲኖር ከክልሉ መንግስት ጋር በቅርበት እየሰሩ መሆናቸውን ገልጸው ለሰላምና ጸጥታ ስጋት የሆኑ ጉዳዮች ሲያጋጥሙ ለክልሉ መንግስት አስፈላጊ ጥቆማና መረጃ በመስጠት የበኩላቸው ሚና እየተወጡ እንደሆነ ተናግረዋል። የጋራ ምክር ቤቱ ዋና ጸሐፊ አቶ ታሪኩ ድንበሩ ሰላምን ማጽናት ትልቁ ኃላፊነት የመንግስት ቢሆንም የፖለቲካ ተዋናዮችም ድርሻ አላቸው ብለዋል። የጋራ ምክር ቤቱ የጸጥታ ስጋት ያሉባቸው አካባቢዎችን በመለየት ሰላምን ዘላቂ ከማድረግ አንጻር ከመንግስት ጋር እየሰሩ መሆናቸውን አስታውቋል። በምዕራብ ሸዋ፣ ምስራቅ ሸዋ፣ አርሲ እንዲሁም የተወሰኑ የወለጋ አካባቢዎች አስተማማኝ ሰላም እንዲሰፍን በምክር ቤቱ ስር የሚገኙ የፖለቲካ ፓርቲዎች ባላቸው መዋቅር የድርሻቸውን እየተወጡ እንደሚገ የሚገኙ ዋና ጸሐፊው ተናግረዋል። ዋና ጸሐፊው አክለውም በእስካሁኑ ሂደት የሰላም ችግር መንስኤ የሆኑ እንቅፋቶች እንዲወገዱ ከማድረግ አንጻር ለመንግስት አስፈላጊ ጥቆማዎችን በመስጠት ብዙዎቹ እንዲፈቱ መደረጉንም ገልጿል። የምክር ቤቱ ሰብሳቢ አቶ ሰለሞን ታፈሰ በበኩላቸው የምክር ቤቱ አባል ፓርቲዎች በየቀበሌው ያለውን ሁኔታ በመከታተል ሰላምን ለማስፈን የበኩላቸውን ጥረት እያደረጉ መሆኑን ገልጸው ከሰላም ጋር በተያያዘ ለውይይት የሚቀርቡ ጉዳዮች ካሉ ሐሳቦቹን በመለየት ወደ ምክር ቤቱ በማምጣት ውይይት ተደርጎበት ለመፍትሄው በጋራ እየተሰራ መሆኑን ተናግረዋል። በአማራ ክልል ባለፉት ወራት ከ21 ነጥብ ሰባት ቢሊየን ብር በላይ ገቢ መሰብሰቡን የክልሉ ገቢዎች ቢሮ አስታወቀ። በክልሉ ገቢዎች ቢሮ የግብርና ትምህርት ኮሚኒኬሽን ዳይሬክተር የሆኑት ታዘባቸው ጣሴ እስከ ጥቅምት 25 2018 ዓ ም ድረስ ከ21 ነጥብ ሰባት ቢሊዮን ብር በላይ ገቢ መሰብሰቡን ገልጸው ገቢው ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ከሰባት ቢሊየን ቢሊዮን ብር በላይ ብልጫ እንዳለው ተናግረዋል። ለዚህ ውጤት ከባለ ድርሻ አካላት ጋር በቅንጅት መስራቱና በኤሌክትሮ ኤሌክትሮኒክስ የታክስ አስተዳደር ስርዓት የደረጃ ሀምሮሃ ግብር ከፋዮች ግብራቸውን ባሉበት ሆነው እንዲከፍሉ መደረጉ ዋነኛ ምክንያቶች መሆናቸውን ዳይሬክተሩ አስታውቀዋል። ቢሮው ብልሹ አሰራሮችን ለማስተካከልና የአገልግሎት አሰጣጥ ለማሻሻል እየሰራ መሆኑን የገለጹት ታዘባቸው ጣሴ የስነ ምግባር ጉድለት በታየባቸው 58 ባለሙያዎች ላይ የተለያየ እርምጃ መወሰዱንም ተናግረዋል። የደረሰኝ መሰወር፣ የግብር ማጭበርበር፣ የንግድ እንቅስቃሴ አለመረጋጋትና የመሳሰ ስሉ ተግዳሮቶች መኖራቸውን የተናገሩት ዳይሬክተር ታዘባቸው ጣሴ እነዚህን ችግሮች ለመፍታትም እየተሰራ መሆኑንና በ2018 በጀት ዓመት ከ100 ቢሊዮን ብር በላይ ገቢ ለመሰብሰብ ታቅዶ እየተሰራ መሆኑን አስታውቋል። የተከበራችሁና የተወደዳችሁ የሀሳቡ ወዳጆች፣ የሀገር ውስጥ ጉዳዮችን ነግረናችሁ አበቃን። አሁን አንድ ዓለም አቀፍ ጉዳይ እናጋራችኋለን። ቭላዲሚር ፑቲን የኒውክሌር ሙከራ እንዲደረግ የሚያስችል ሀሳብ እንዲቀርብ ትእዛዝ አስተላለፉ። አደም ያሲን። የሩሲያው ፕሬዚዳንት ቭላዲሚር ፑቲን የኒውክለር ጦር መሳሪያ ሙከራ ለማድረግ የሚያስችል ሀሳብ እንዲያዘጋጁ ለከፍተኛ ባለስልጣናቶቻቸው ትእዛዝ ማስተላለፋቸው ተገልጿል። በትናንትናው ዕለት መልእክታቸውን ያስተላለፉት ፑቲን ለውጭ ጉዳይ ሚኒስቴር እና ለመከላከያ ሚኒስቴር በጉዳዩ ላይ ተጨማሪ መረጃ እንዲሰበስቡና ና በጸጥታው ምክር ቤት መርምረው የተስማሙበትን ሀሳቦች እንዲያቀርቡ ትእዛዝ ማስተላለፋቸውን አስታውቋል። ፕሬዚዳንቱ ትዕዛዙን ያስተላለፉት ባለፈው ሳምንት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለ33 ዓመታት የኒውክለር ጦር መሳሪያ ሙከራ አድርጎ የማያውቀው ፔንታጎን የጦር መሳሪያውን እንዲሞክር ትዕዛዝ በማስተላለፋቸው ምክንያት እንደሆነ ሮይተርስ ዘግቧል። የኒውክለር ጦር መሳሪያ የታጠቁት ሁለቱ ሀያላን ሀገራት በአሁን ሰዓት በኒውክለር ጦር መሳሪያ ጉዳይ ትልቅ ውጥረት ውስጥ እየገቡ እንደሆነ ሮይተርስ በዘገባው ላይ አስፍሯል። በሩሲያና ዩክሬን መካከል ያለው ጦርነት ለማስቆም ከቭላዲሚር ፑቲን ጋር በአላስካ ውይይት ያደረጉት ጦርነቱ እንዲጠናቀቅ ዩክሬን አንዳንድ ግዛቶቿን ለሩሲያ እንድትሰጥ በቮድር ሚንዘለንስኪ ላይ ጫና ሲያደርጉ የነበሩት ዶናልድ ትራምፕ ከፑቲን ጋር ያላቸው ግንኙነት ቀስ በቀስ እየቀነሰ መጥቷል። ሩሲያ በዩክሬን ላይ የምታደርገውን ጥቃት አቁማ ዶናልድ ትራምፕ የኖቤል ሽልማት እንዲወስዱ ያላደረጉት ቨላዲሚር ፑቲን በቡዳፔስት ከትራምፕ ጋር ሊያደርጉት የነበረው ውይይት በፕሬዚዳንቱ አማካኝነት ሲሰርስ ተመልክተዋል። ከትራምፕ ጋር ያላቸው ግንኙነት የተቀዛቀዘባቸው ፑቲን ከፕሬዚዳንቱ ጋር ያላቸውን ግንኙነት ይበልጥ እንዲሻክር የሚያደርጉን ውሳኔ አስተላልፈዋል። የትራምፕ ውሳኔ ጭንቀት ውስጥ የከተታቸው የሩሲያ የመከላከያ ሚኒስትር አንድሬ ቤሌሶቭ ዩናይትድ ስቴትስ በቅርብ ጊዜያት ውስጥ እየወሰነቻቸው ያሉ ውሳኔዎች ሞስኮ የኒውክለር ጦር መሳሪያ ሙከራ ለማድረግ የሚያስችላት ጠቃሚ ጉዳይ መሆኑን ተናግረዋል። ፔንታጎን የኒውክለር ሙከራ እንዲያደርግ ትእዛዝ ያስተላል ያሳለፉት በኒውክሊየር ጦር መሳሪያ ኃይል ሀገራቸውን አንደኛ ላይ ሩሲያና ቻይናን ሁለተኛና ሶስተኛ ላይ ያስቀመጡት ትራምፕ ሶስቱም ሀገራት ከኒውክሊየር ነጻ ለማድረግ እቅድ አውጥተው እየሰሩ መሆናቸውን ተናግረዋል። ፕሬዚዳንቱ ሶስቱ የዓለም ሀያላን ሀገራት በኒውክሌር ጦር መሳሪያ ላይ ስምነት ለማድረግ ስራዎች እየሰሩ መሆናቸውን ቢናገሩም ነገር ግን ፑቲን ሀገራቸው ሩሲያ በቅርቡ የኒውክሌር ጦር መሳሪያ እንደምትሞክር የሚያሳይ መልእክት አስተላልፈዋል። አልጀዚራ ሞስኮ በ1991 ከሶቪየት ህብረት ውድቀት በኋላ የኒውክሌር ጦር መሳሪያ ሙከራ አድርጋ ለማዋቋም ቢዘግብም ክሬምሊን በቅርብ ቀናቶች ውስጥ ኒውክሌር የተሸከሙ የባለስቲክ ሚሳይሎችን ስትሞክር እንደነበረ ቢቢሲን ጨምሮ በርካታ የውጭ መገናኛ ብዙኖች ሲዘግቡ ቆይቷል። ከትራምፕ ጋር በንግድ ጉዳይ ላይ ስምነት ያደረጉት የቻይናው ፕሬዚዳንት ሺጂንፒንግ በትራምፕ ንግግር ላይ መልስ ከመስጠት ተቆጥቧል። ፕሬዚዳንቱ ወደ ፑቲን ወዳጅ በመሆን ከትራምፕ ጋም ያላቸውን ግንኙነት በማሻሻል የሀገራቸውን ኢኮኖሚ በእጅጉ ለማሳደግ ቆርጠው ተነስተዋል። የሩሲያውን ጠቅላይ ሚኒስትር ሚካኤል ሚሹስቲን ተቀብለው በቤተ መንግስታቸው የመከሩት ሺጂንፒንግ ሀገራቸው ቻይናና ሩሲያ ትብብራቸውን ማሻሻል እንዲሁም ለዓለም ሰላምና ልማት አዲስና የላቀ አስተዋጽኦ ማድረግ አለባቸው በማለት መልእክታቸው ማስተላለፋቸውን አናዶል ዘግቧል። ሩሲያ ጋር ወዳጅ በመሆን በአሜሪካና አውሮፓ ሀገራቶች ላይ ጫና እየፈጠረች ያለችው በሌላ በኩል ከአሜሪካ ጋር ያላትን የኢኮኖሚ ውጥረት በመፍታት የዓለምን ሀያልነት ለመጨበት እየተፍጨረጨረች ያለችው ቤጂንግ የሀገራቶቹ ውጥረት ጥሩ አጋጣሚ እየፈጠረላት መስሏል። የሆነ ሆኖ የሺጂንፒንግ ወዳጅ የሆኑት ቪላድሚር ፑቲንና ከሺጂንፒንግ ጋር ያላቸውን ግንኙነት ማስተካከል የፈለጉት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ወዳጅነታቸው ተቀዛቅዞና ሻክሮ ወደ ተባባሰ የቃላት ጦርነት ለማምራት ተዘጋጅተዋል። ከፈረንጆቹ 1990ዎቹ ጀምሮ የኒውክለር ጦር መሳሪያ ሙከራ እንዳላደረጉ ሲነገርላቸው የነበሩት አሜሪካና ሩሲያ በኒውክሌር ጦር መሳሪያ ሙከራና በቬንዙዌላ ጉዳይ ፊት ለፊት ተፈጠዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በካሪቢያን ባህር ላይ የአደንዛጅ እጽ በሚያዘዋውሩ ግለሰቦች ላይ ጥቃት ሲፈጽሙና የጦር መርከባቸው በባህሩ ላይ ማስፈራቸው አላማው የእጽ አዘዋዋሪዎች ላይ ትልቅ እርምጃ ለመውሰድ እንደሆነ ሲገለጽ ቢቆይም ፕሬዚዳንት ዶናልድ ትራምፕ አላማቸው የቬንዙዌላውን ፕሬዚዳንት ኒኮላስ ማድሮን ከስልጣን ማንሳት እንደሆነ አንድ የዋይት ሀውስ ባለስልጣን ለአትላንቲክ በሰጡት ቃል ተናግረዋል። በአሜሪካ ጥቃት ሊፈጸምባቸው እንደሆነ ከወዱ ያረጋገጡት የሚመስሉት የቬንዙዌላው ፕሬዚዳንት ኒኮላስ ማድሮ የዩናይትድ ስቴትስን ጥቃት ለመከላከል ቻይና፣ ኢራንና ሩሲያ የጦር መሳሪያ ድጋፍ እንዲያደርጉላቸው ጥያቄ ማቅረባቸውን ዋሽንግተን ፖስት ዘግቧል። ሩሲያ ለቬንዙዌላ የጦር መሳሪያ ድጋፍ እንድታደረግ በባለፈው ወር ለፕሬዚዳንት ቭላዲሚር ፑቲን ጥያቄ ያቀረቡት ኒኮላስ ማድሮ ከፕሬዚዳንቱ አሁንም ድረስ ምላሽ አለማግኘታቸውን አትላንቲክ ዘግቧል። በኒውክሊየር ጦር መሳሪያ ምክንያት ከትራምፕ ጋር ውጥረት ውስጥ የገቡት ከዩክሬን ጋር ዛሬም ድረስ ጦርነት እያደረጉ ያሉት ቭላዲሚር ፑቲን ሀገራቸው ሩሲያ ለ25 ዓመታት የጦር መሳሪያ ስትሸጥላት ለነበረችው ቬንዙዌላ በአሁኑ ወቅት የጦር መሳሪያ ድጋፍ ታደርግላታለች የሚለው ጥያቄ በበርካቶች ዘንድ በስፋት እየተነሳ መሆኑን አትላንቲክ በዘገባው ላይ አስፍሯል። ከዩክሬን ጋር እያደረገች ባለው ጦርነት ከአሜሪካና አውሮፓ ሀገራቶች ጋር ውጥረት ውስጥ የገባቸው ከዩናይትድ ስቴትስ ጋር ያላትን ውጥረት በትራምፕ አማካኝነት ልታደረግብ የነበረችው ክሬምሊ በአሁኑ ወቅት ከዋሽንግተን ጋር ትልቅ ፍጥጫ ውስጥ መግባቷ ተገልጿል። የተከብራችሁ የሐሳብ ሚዲያ ወዳጆች ለዛሬ መራርጠን የያዝናቸው የአገር ውስጥና የውጭ መረጃዎች እስካሁን የሰማችኋቸው ነበሩ። ከማጠናቀቃችን በፊት ዋና ዋናዎቹን ጉዳዮች እናስታውሳችሁ። ህወሃት በአፋር ክልል አዲስ ጥቃት ፈጸመ። ኢትዮጵያ የጀመረችውን የኒውክሌር ኃይል ልማት እውን ለማድረግ እንደምትሰራ ሩሲያ አስታወቀች። ለኦሮሚያ ክልል ዘላቂ ሰላም ከክልሉ መንግስት ጋር እየሰሩ መሆናቸውን የክልሉ የፖለቲካ ፓርቲዎች የጋራ ምክር ቤት አስታወቀ። በአማራ ክልል ባለፉት ወራት ከ217 ቢሊዮን ብር በላይ ገቢ መሰብሰቡን የክልሉ ገቢዎች ቢሮ አስታወቀ። ውድ የሀሳብ ቤተሰቦቻችን የዛሬ ዜናዎቻችን እነዚህን ይመስሉ ነበረ። ጤና ይስጥልን።